ፊደላቶችን በሰንጠረዥ አድርገን እያንዳንዳቸው ምን ምን ባህሪ እንዳላቸው የእያንዳንዱን ፊደል ባህሪያቶች አይተናል ማለት ነው። ዛሬ ደግሞ እንሻአላህ አብረዙል አብረዙ አልአክጣኢ ዕንደ ኑጥቅ ሕሩፍ አልሂጃ የአረብኛ ፊደላትን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ማለት ነው። እነዛን እናያለን። ጠይብ

አሊፍን በምናወጣበት ጊዜ የሚፈለገውን ያክል አፋችንን አለመክፈት ይሄ ስህተት ነው ማለት ነው። ለምሳሌ ናሑ ሙሳ፣ አሁን ሰው ሙሳ ብሎ ያነባል። ሙሳ አፍ ከፈት ማለት አለበት እና የሚፈለገውን ያክል አለመክፈት አንዱ ስህተት ነው ማለት ነው። ሁለተኛ ከልጡ ሰውቲሃ ብሸይ ምን ሰውት ልያኢ ፈተሲሩ ከልአሊፍ ልሙማለቲ የእሷን ድምፅ ከያ ድምፅ ጋር መቀላቀል፣ የተወሰነ ከያ ድምፅ ጋር መቀላቀል ልክ ጠመም የተደረገ አሊፍ እንድትመስል ትሆናለች ማለት ነው። ና ለምሳሌ ማሊኪ የውሚ ዲን ያለው ሜሊኪ እንደዚህ ሜሊኪ የዚህ ዓይነት ድምፅ ማውጣት ማለት ነው እና ይህም ስህተት ነው። ከልጡ ሰውቲያ ሳሊሰን ከልጡ ሰውቲያ ብሸይ ሚን ሰውቲል ዋዊ ከዋው ድምፅ ጋር ደግሞ አሁንም ድምጿን መቀላቀል ማለት ነው። ከዋው ድምፅ ጋር የተወሰነ የዋው ድምፅ ጋር መቀላቀል ከዛ በኋላ ምንትሆናን ለምሳሌ ኮሊዲነ ያለን እንደዚህ ዓይነት ፈጥዋ ጠዋ እንደዚህ ወደ ዋውነት የመሄድና ከዋው ባህሪ ጋር የተወሰነ መቀላቀል፣ ይህም ስህተት ነው ማለት ነው። ካልዲና ካልዲና ፈጧለ ትክክለኛው አነባበብ ይሄ ነው። ፈዋለ ማለት የለብነው ሌላውም እንደዚሁ ቃፍ እንትን በሚባል ጊዜ ቆዋለ የሚላለ እና የዚህ ዓይነት አነባበብ

አሊፎና ቀጠናት ወይም ኢበትን ያለውን ኢበትን እንደዚህ ማለት ነው፣ ማለት አለብን ማለት ነው። ሳዲሰን ከልጡ ሶውቲሃ ብሶውቲ ልውነቲ ከጉና ድምፅ ጋር ድምፅን መቀላቀል ማለት ነው። ናሕ ለምሳሌ አራሕማኑ አሯህ እንደዚህ ወደ ማውጣት ማለት ነው። ማ ያለውን ማ ወደ አፍንጫ መውሰድ አሊፍን ማለት ነው። አናሲ የነበረውን አናሲ ነ እንደዚህ ካልነው ወደ ጉና ይሄድብናል ማለት ነው። ና የነበረውን ነ ስንለው ወደ አፍንጫ ይሄዳል። ይሄ እንግዲህ አሊፍን በምናወጣበት ጊዜ የሚከሰቱ ዋና ዋና ወይም ጉልህ ስህተቶች ናቸው ማለት ነው። ሌላው አክጣውም ተቃዑ እንደ ኑጥቂል ዋዊል መድያ የመድ ዋውን በምናወጣበት ጊዜ የሚከሰቱ ስህተቶች የሁለተኛው ደግሞ ማለት ነው። እዚህ ጋር አምስት ስህተቶችን ተቀምጧል። ያው ዋና ዋና የሚከሰቱ ጉልህ ስህተቶችን ነው እንጂ ከዛም በላይ ስህተቶች ሁሉም ላይ ሊከሰቱ ይችላሉ ለዛም ነው አነባበባቸው ትክክለኛ አነባበባቸው ብቻ የተቀመጠው ማለት ነው እና ተዘርዝረው የሚያልቁ አይደሉም ግን ዋና ዋናዎቹ ናቸው እነዚህ ማለት ነው አንደኛው ምንድነው አደሙ ضም ሸፈተይኒ بالمقدار المطلوب عند النطق بها እሷን بمن بمناوطات የሚፈለገውን ያክል ከንፈሮቻችንን አለመግጠም ወይም ደግሞ አለማሞጥሞጥ ማለት ነው። ለምሳሌ ተዕመሉን ያለውን ስናነብ ተዕመሉን ብሎ የሚያነባለ ተዕመሉን፣ እንደዚህ አይነት እንትን አለ። የሚፈለገውን ያክል ቆይታ መቆየት አለብን ማለት ነው እና ይህን አለማድረጋችን ስህተት ነው።

ወደ ድምፅ አይነት እንዲወጣ ያደርገዋል ማለት ነው፣ በጣም ጫና ከፈጠርንበት ነው። ሳሊሰን ሶስተኛው፣ ከልጡ ሰውቲሀ ብሸይሚን ሶውቲል አሊፊ፣ ከአሊፍ ድምፅ ጋር የተወሰነ መቀላቀል ማለት ነው። የተወሰነ የአሊፍ ድምፅ ጋር የእሷን ድምፅ መቀላቀል ና ለምሳሌ ካኑ ያለውን ካኑ እን ኖ ወደዛ ነገር ወደሚለው መውሰድ ማለት ነው። እንዲሁም ደግሞ ከልጡ صوتها بشيء من الياء من صوت الياء አሁንም ከያ ድምጽ ጋር የተወሰነ መቀላቀል ማለት ነው። يوقنون እንደዚህ يوقنون ነው ትክክለኛው። يوي ወደ ዋው ወደ ከስራነት የተወሰነ መውሰድ ማለት ነው።

ያ አልመድያን በምናነብበት በምናወጣበት ጊዜ የሚከሰቱ ስህተቶች ማለት ነው። አወለን ከልጡ ሰውቲሃ ብሸይን ምን ሰውቲ አሊፊ ከአሊፍ ድምፅ ጋር መቀላቀል ማለት ነው። ድምን ወዘሊከ ይህም ቢሰበቢ አደሚ ረፍዒ ወሰጢ ሊሳኒ የምላሳችን የመካከሉን ክፍል ከፍ ባለማረጋችን ሰበብ ነው የሚከሰተው።

የምላሳችንን የመካከሉን ክፍል በጣም መጫን ደግሞ ወይም ከልክ በላይ መጫን እንደንጥቅ ቢሃ ያ እን በምናወጣበት ጊዜ ማለት ነው። ነሁ ለምሳሌ አልሙስተቂም ያለውን አልሙስተቂም ቂይ ብለን መዝጋት ማለት ነው። በጣም ጫና ስንፈጥርበት ቂይም ይሆናል። ያው ተደጋጋሚ ይሆናል ማለት ነው። ፋሊሰን ከልጡ ሰውቲሃ ብሸይእ ምን ሰውት አልጉና ከጉና ድምፅ ጋር የተወሰነ ድምፅ ጋር መቀላቀል። ለምሳሌ አልዓለሚን ያለውን አልዓለሚን ሜን እንደዚ ወደ አፍንጫ ነገር መውሰድ ማለት ነው። ያው ስህተቱ እንዴት ይሆናል የሚለውን ስህተቱን ትክክለኛ ስህተቱን ለማውጣት ይከብዳል። ቃዒዳ ዋናው እንትን ካደረግነው ካወቅ ነው ስህተት መሆኑን በቂ ነው ማለት ነው። ጠይብ ሌላው ደግሞ ስህተቶች እንግዲህ አብረዙ ልአክጣ ለቲ ተሐድሱ እንደ ኑጥቂ አሕሩፊ ልሐልቂ የጉሮሮ ፊደላትን በምናወጣበት ጊዜ የሚከሰቱ እነዚህ ግልጽ የሆኑ ስህተቶች ማለት ነው። የጉሮሮ ፊደላት የምንላቸው ሕሩፍ ልሐልቅ የሚባሉት ሕሩፍ ልኢዝሃር ፊ አሕካም ኑን ሳኪና ወተንዊን ማለት ነው። የጉሮሮ ፊደላት ብለን ከኋላ የቀራ ናቸው ማለት ነው። እነሱን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ማለት ነው። አልሐርፍ ፊደሉ ሐምዝ፣ ለምሳሌ ሐምዛን በምናወጣበት ጊዜ።

ተስሂል የሚባልበት አለ። ተስሂል ማለምማ ነው። እንደ መሳቢያ ተደርጋ የምትታለፍበት አለ። እንደ መሳቢያ አድርገን የምናልፍባት አለ። ሀምዛዋን ውጠናት የምናልፍበት አለ። ከዛ ሁኔታ ውጭ ያለ ቦታ ላይ ተስሂል ማድረግ፣ ለምሳሌ ነሑ የአዩሃ የሚለው ላይ የአዩሃ አካል ነው። ሃምዟን ተስሂል አድርገን አለፍናት። ማነው ያዩሃ ያዩሃ እንደዚ፣ ይሄ ተስሂል ይባላል። የዚህ አይነት መደረግ የለበትም ማለት ነው። ሌላው ባዕፉ ሰውቲሃ ዕንደል ወቅፊ፣ በምናቆምበት ጊዜ ድምጿን ማድከም ስናቆም፣ ለምሳሌ ናሑ አሰመ በምንልበት ጊዜ ድምፁን ማድከም ማለት ነው። አድክመን ማለት አሰመ ብለን እንደዚህ እ ያለችዋን ሳናወጣት መቅረት ማለት ነው። እንዲሁም ደግሞ እንግዲህ ይሄ ሃምዝን በምናወጣበት ጊዜ የሚከሰት ስህተት ነው። ሃእን በምናወጣበት ጊዜ የሚከሰቱ ደግሞ አራት ስህተቶች አሉ። አንደኛ ተፍኺሙሃ ፊ ነህዊ አላሁ አላህ ያለው ቃል ላይ ማወፈር። ለምሳሌ አላሁ እንደዚህ የሆነ ወደ ማወፈር ነገር ሃኡን ተፍኺም ማድረግ ማለት ነው። እንዲሁም ደግሞ አነሃራ ያለው አነሆ። እንደዚህ ሆ ወደ ሆ ነገር መውሰድ ይሄ ስህተት ነው ማለት ነው። ሳኒየን የሁለተኛው ضعفها بسبب المبالغة في تباعد الوترين ሰውቲየይኒ ሁለቱ የድምጽ ገመዶቻችንን ወይም ደግሞ ድምጽ የሚፈጥሩት ሁለቱን ገመዶች በጣም በማራራቃችን ሰበብ እሷን ማድከም ማለት ነው። ማንነቷ እንዳይታወቅ ማድረግ። ለምሳሌ ኢህዲና ያለው ላይ ኢህዲና ያለውን ስናወጣው ኢህዲና ብለን፣ ኢህዲና ሲራጠል ሙስተቂም ኢህዲና ሲራጥ እንደዚህ በጣም ካራራቅናቸው ሃ የሚለውን አያወጣልን ማለት ነው። ሳሊሰን ሶስተኛው ዓደሙ በያንሃ እንጃወረት ምስልሃ ኣውሓአን ከሃኡ ጋር ወይም ደግሞ ከሐቅ ጋር ወይም ራሷን የመሰለ ሐቅ ጋር አንድ ላይ ከመጣች ተጎራብታ ከመጣች እሷን ግልጽ አለማውጣት ናሑ። ለምሳሌ ጂባሁሁም ያለውን ጂባሁም ብሎ የሚቀራው አለ ወይም ጂባሁም ብሎ የሚያልፈው አለ። ሌላ ወሰቢሕሁ ያለው ላይ ወሰቢሕ የሚለው አለ ወይም ወሰቢሁ ብሎ የሚያነበው አለ ማለት ነው። እና ይሄም ስህተት ነው። ራቢ አራተኛው ضعفوها ንደ አልወቅፊ በምናቆም ጊዜ ድምጿን ማድከም ወይም እሷን ማድከም ፈሉህ ያለውን ፈሉህ ብለን ብለን ምንም እንደሌለች ማድረግ አው ኢብዳሉሃ አሊፈን ወይም ወደ አሊፍ መቀየር ይሄ አብዛኛው የሚቀራ ሰው የሚታይበት ስህተት ነው ሱራዎች የተለያዩ ሱራዎች ላይ ለምሳሌ ወይሉል ሊኩሊ ሁመዘቲል ሉመዛ እንደዚህ የሚያነባ ነው ማሊየህ ያለውን ማሊያ ሁመዘህ ያለውን ሁመዛ ጀመዓ ማለውን ወዐደዳ እንደዚህ የሚቀራለ ወደ አሊፍነት መቀየር ይሄም ስህተት ነው ማለት ነው ጠይብ አሁንም ሕሩፈልሓልቅ እንግዲህ ከምዝናሃ አይተናል፣ ስድስት ናቸው። ቀጣይ ደግሞ ዓይን እና ሓእን ነው የምናየው ማለት ነው። ዓይን በምናወጣበት ጊዜ አራት ትልልቅ ስህተቶች ይከሰታሉ። አንደኛው ኑጥቁሃ ቢሶውቲን ዓኢሚን አሽባሃ ቢል አሊፊ፣ በማይታወቅ ዓይነት ድምፅ ልክ ወደ አሊፍ የሚጠጋ ድምፅ በዛ ማውጣት እሷል አልሙፈከማ የተወፈረች አሊፍ ለምሳሌ ኖዕ ቡዱ፣ ነዑ ወይም ነዕ ቡዱ የሚያደረጋለን እና ነዕ ቡዱ ነው ትክክለኛው አወጣጡ ማለት ነው። አሊፍ ነው እንዳንለው ትንሽ ወፈር ብሏል፣ እንደገና ዓይን ነው እንዳንለው በትክክል አልወጣም። የዛ አይነት አድርጎ ማንበብ የለብንም ማለት ነው። ሳኒየን ሁለተኛው፣ በትር ሰውቲሃ ንደ ኑጥቅሃ ሳኪነተን ሱኩን ሁና በምትመጣበት ጊዜና በምናነብበት ጊዜ ድምጿን መቁረጥ። ለምሳሌ የዕመሉን ያለውን የዕመሉን፣ እንደዚህ የዕመሉን። የዚህ አይነት አቀራር ስህተት ነው ማለት ነው። ሳሊሰን ሶስተኛው፣ ተፍኺሙሃ ማወፈር ናሑ ለምሳሌ ዓሶው ያለውን ዓሶው፣ ለማወፈር ወደ ሷድነት ጋር ስለተጎራበተች ማወፈር ይህም ስህተት ነው ማለት ነው። ራቢአን አራተኛ ኑጥቁሃ ሽብሃል ሃምዘቲ እንደ ሃምዛ አድርጎ ማንበብ፣ ይሄ በጣም ብዙ ሰው የሚደናገርበት ነገር ነው። ናሕዉ ለምሳሌ ወላሁ የዕለሙ ወአንቱም ላተዕለሙን ሲል ወላሁ የዕለሙ ወአንቱም ላ ተዕለሙን ብሎም ያነብ አለን። በጣም ትልቅ ስህተት ነው። በተለይ አውቀነው ከሆነ አሕካሙን ካወቅነው በኋላ ይሄንን ስህተት የምንሳሳተው ከባድ ስህተት ነው። አላህ ይታመማል እናንተ አትታመሙም የሚል ትርጉም አለው ማለት ነው

ከአረብ ውጭ ያሉ ሰዎች አረቦች እንኳን ብዙ እንደዚህ ሃእን ወደ ኻ ወይም ወደ ሃ አይቀይሩም። ከአረብ ውጭ ያሉት ግን በመሳሳት ትክክለኛ መኻሪጁን ባለማወቅ ያወጡታል ማለት ነው። የበሃእን ወደ ሃ ወይም ወደ ኻ መቀየር ለምሳሌ አልሐምዱ ያለውን

እንደዚህ በጣም ማጉላት ማለት ነው። ያም ትክክል አይደለም። ሳሊሰን አደሙ በያኒሃ ግልጽ አለማድረግ ወካሰተን እንጃ ወረት አይነን በተለይ ደግሞ ከአይን ጋር ከተጎራበተች ማለት ነው። ከአይን ጋር ጎረቤት ከሆነች ከአይን ቀድማ ከመጣች እሷን ግልጽ ለማድረግ ነገር አለማለነ ፈስፋ አንሁም ነው። ፈስፋ አንሁም ብሎ ፈስፋ አንሁም እንደዚህ የሚያነባለ ፈስፋ አንሁም እንደዚህ ነው ማውጣት ያለብን ማለት ነው። ቀጣዩ ሁለቱ ፊደሎች ናቸው። ገይንና ኻ ፊደላትን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ገይንን ስናወጣ አምስት ጉልህ ስህተቶች ይኖራሉ። አንደኛ ኸልጡ ሰውቲሃ ቢልቃፊ ከቃፍ ጋር ድምጿን መቀላቀል ናሕው። ለምሳሌ ገይሪል መግዱቢ ያለውን ገይሪል መቅዱቢ እንደዚህ ሙሉ በሙሉ ወደ ቃፍ መገልበጥ ሊሆን ይችላል። ወይም ደግሞ ሙሉ በሙሉ ወደ ቃፍ መገልበጥ ሳይሆን የተወሰነ

ተፍኺሙ ደረጃ አለው ብለን ከኋላ አልፈነዋል ማለት ነው። ለምሳሌ ሚን ጊልን ያለው ሚን ጊልን ጊልን ያ ወደ መጨመር ምናምን የሚወስድ ነገር የዚህ አይነት ማድረግ ማለት ነው። ይሄ ስህተት ነው።

ማወፈር ከልክ በላይ ማወፈር፣ ወህይ መክሱረቱን ከስራ በሆነችበት ሰዓት ላይ ነሐው። ለምሳሌ ወህይ ፈተን ወህይ እያልን በጣም ለማወፈር መታገል ማለት ነው። እና ደረጃዎች አሉት ሶስት ደረጃ የማወፈር ደረጃዎች አሉት። አንዳንዶቹ አራት አድርገውታል ከኋላ እንዳየነው ማለት ነው። እና በጥንቃቄ ማንበብ አለብን ማለት ነው።

ከስራ በምትሆንበት ሰዓት ሐታ ተተሐወለ ኢላ ካፍን ወደ ካፍ እስከምትቀየር ድረስ ፍን ኢዓፍ ያለው ማድከም ማለት ነው። ያንን ለማድከም በጣም አትወፍርም። ከስራ ስትሆን ስለተባለ ከስራ ሲሆን፣ እኛ ደግሞ ያንን መወፈሩን ለማድከምና ለማቅጠን በጣም ከልክ ማለፍ። ለምሳሌ ወቢልሐቅ አንዘልናሁ ወቢልሓቅ ነዘል ያለውን ወቢልሐኪ ወደ ካፍነት መቀየር ማለት ነው። ሐኪ እንደዚህ አይነት የስህተት ነው ማለት ነው። ሳሊን ሶስተኛው ቀልቡሃ ኢላ ሐርፊ ጂ ወደ ጂ ፊደል መቀየር ነው። ለምሳሌ ቀሊሉን ስንል ገሊሉን ብለው እንትን የሚያደርጓሉ። ወደ ገ ጂ ፊደል እንደ ገ ነው የሚነበበው። የእንግሊዘኛው ጂ ማለት ነው። ገ ብለው የሚያነቧሉ። ይሄ አንዳንድ አረብ ሀገራት ላይ የሚከሰት ስህተት ነው። ገ ሲሉ እንደዛ። አንዳንዶቹ ጂምን ገ ይላሉ። አንዳንድ ሀገሮች ላይ ደግሞ ቃፍን ገ ይላሉ። እና ይሄ ወደ ገ መውሰድ ስህተት ነው ማለት ነው። ከልጡ ሰውቲሃ ቢልገይኒ የአራተኛው ደግሞ ድምጿን ከገይኒ ጋር መቀላቀል። ለምሳሌ አልቀድሪ ቀድሪ ያለውን ወደ ገይንም ወደ ቃፍም የተወሰነ መውሰድ ማለት ነው። ሌላው ራቢዓን ሀምስ ማድረግ ወይም ደግሞ የሽክሹክታ ማድረግ ነሑ ለምሳሌ ቃሉ ያለውን ቃሉ ብለን የምንም ሳትጎላ የጀህር ሳናደርጋት ሀምስ ማድረግ፣ ይሄ ስህተት ነው ማለት ነው። እንሻ አላህ ቀጣዩ የሚሆነው ካፍን ስናወጣ የሚከሰት ስህተት የምናይ ይሆናል። ካፍን በምናወጣበት ጊዜ ከሱ ጀምረን እንቀጥላለን እንሻ አላህ።